ከሀዋሳ ስቱዲዮ ደግሞ ከዚህ ከሀዋሳ ስታዲየም ዓለም አቀፍ ስታዲየም ጋር በተያያዘ ተጨማሪ ጉዳዮችን እያነሳን ቆይታ የምናደርግ ነው የሚሆነው። በሀዋሳ ስቱዲዮ በአሁኑ ሰዓት የሀዋሳ ከተማ የልማት ተሳትፎ ፈንድ ምክር ቤት ሰብሳቢ አቶ ዘሪሁን ቃሚሶ በቀጥታ መስመራችን ላይ ነው የሚገኙት። እንደምን ዋሉ አቶ ዘሪሁን። የቀዳሚ ጥያቄ አድርጌ ላንሳሉትና በተለይ ይህ ከሀዋሳ ምክር ቤቱ ስታዲየሙን ግንባታ ለማገዝ እየደበት ያለው ርቀት ከምን ደረሰ የሚለውን ጉዳይ ቀዳሚ አድርገን እንጀምር እስቲ። ጤና ይስጥልኝ፣ እንደምን አላችሁ። ይሄን መረጃ እንዲሰጥ እድል ስለሰጣችሁ በጣም አድርጌ ነው የማመሰግነው። የሀዋሳ ልማት ፈንድ ምክር ቤት የልማት ስራዎች ላይ መንግስትን በማገዝ በእንቅስቃሴ ላይ ይገኛል። ከነዚህም ልማቶች ውስጥ አንዱ የስታዲየሙ መገንባትና የስታዲየሙ ማለቅ ነው። ይሄ ማለት የአዋሳን ከተማ ገጽታን ከፍ ያደርጋል ጉድለቱንም ይሞላል ተብሎ እንዳንዱ የምናግዝበት የልማት ዘርፍ ይዘነዋል። ለዛ የተለያዩ ነገሮችን ህዝብ በማንቀሳቀስ ከክልሉ መንግስት ጋር በመሆን የተለያዩ ኮሚቴዎች ተዋቅረው እንቅስቃሴ ተጀምሯል። ይሄ ንቅናቄው ከተጀመረ በኋላ አንድ ሀገር አቀፋዊ መድረክ ለማዘጋጀት ከጊዜ ጋር ባሉ ችግሮች ምክንያት ያንን ማድረግ አልተቻለም። እንግዲህ በሶስት ኮሚቴዎች ነው የሚሰራው። የስታዲየሙን የማገዝ ና የማስጨረሱን ገንዘቡ የማሰባሰቡን ስራ ለመስራት አንዱ የአብይ ኮሚቴ ነው፣ በርዕሰ መስተዳደሩ የሚመራ ነው። ሁለተኛው የአዲስ አበባ ላይ ያለው ኮሚቴ ነው። በዶክተር ፍጹም አሰፋ የሚመራ እና ሶስተኛው በክልል በአቶ አብርሃም መርሻለው የሚመራ ኮሚቴ ተቋቁሞ እንቅስቃሴ ሲያደርግ ነው የቆየው። ሰብሰብ አድርጎ ወደ መድረኩን አዘጋጅቶ አገራዊ ለማድረግ ቀሪ ስራዎች አሉ። እነዚህ ስራዎች ከተጠናቀቁ ህዝቡን አስተባብረን የምናገኘውን ገቢ ልናገኝ እንችላለን። ዋሳ ከተማ ልማት ፈንድ ተሳትፎ ምክር ቤት ይህን ለማገዝ እና ቀሪ ስራዎች በእጁ ላይ ያሉትን ልማት ምክር ቤቱን ሶስት ትልልቅ የጸጥታ ተቋማትን በሶስት ክፍለ ከተማ እየሰራ ነው። አንደኛውን አስመርቋል። ሌላው ደግሞ የስታዲየሙን የማገዝ ነው። ለዛ የሚያስፈልግ ገንዘብ ለማሰባሰብ ሎተሪ ቶምቦላ ሎተሪ ተዘጋጅቶ ነበረ። ያ ቶምቦላ ሎተሪ አምስት ቅጠል ነው የተዘጋጀው። ሁለት መቶ ብር ነው የሚሸጠው። ይሄንን ለመሸጥ ሞክረን ያው ሰፊ እንቅስቃሴ ይፈልግ ነበረ። በምንችለው ያህል መቶ ሀምሳ ሺህ ቅጠል ተሽጦ ወደ ሰላሳ ሚሊዮን ብር ተሰብስቧል። ይሄ ሰላሳ ሚሊዮን ብር ላይ የህትመት የብሔራዊ ሎተሪ ኮሚሽን ሌሎች ለዚህ ቶምቦላውን ለመሸጥ የወጡ ወጪዎችን ሳይቀነሱለት 30 ሚሊዮን ብር በሲዳማ ባንክ በከንቲባው በከፈተው ዝግ አካውንት ላይ ይገኛል። ስለዚህ ይህነኝን ሂሳቦች ከጨረስን በኋላ መከፈል ያለባቸው ዕዳዎችም ከተከፈሉ በኋላ ቀሪውን ለስታዲየሙን ለመደገፍ ነው እና ቀሪ ሰሪያዎችም ከዚህ በኋላ ያሉት እንግዲህ በህዝብ ድጋፍም የሚሰሩ እንደመሆናቸው መጠን ስታዲየሙን ለመጨረስ መንግስት የሚያደረጋቸውን እንቅስቃሴዎች በዋነኛነት የምንደግፈው እና አብረን የምንሰራው ነው የሚሆነው። ስታዲየሙ የልማት ፈንድ ተሳትፎ ምክር ቤቱ በከተማ ውስጥ ያሉትን የልማት ስራዎችንም ለማገዝ ነው። ስታዲየሙም እንደ አንድ ልማት ስራ ነው የምናስበውእና እና በዚህ ደረጃ ነው የሚገኘው ማለት ነው። መልካም እንግዲህ አቶ ዘሪሁን ቀደም ብሎ ካነሱት ሀሳብ ጋር በተለይ ከዚህ ከቶምቦላ ሎተሪ ጋር በተያያዘ አሸናፊዎችም ተለይተዋል ብለን ተስፋ እናደርጋለን። ከዛ በዘለለ ቀደም ሲልም ሲያነሱልን ነበር ከተዘጋጁ አምስት መቶ ሺዎች ውስጥ አንድ መቶ ሀምሳ ሺ ገደማው ብቻ አንድ ሽጣ አንስተውልናል። በጣም ወደ ሶስት መቶ ሀምሳ ሺ የሚጠጋው ገና ሽያጭ ላይ እንዳልዋለና ከጥቅም ውጪ እንደሆነ አንስተዋል። ከታሰበለት ስቴዲየሙ ይሰበሰበለታል ተብሎ ከታሰበለት ገቢ አንጻርም ሲታይ በጣም ዝቅተኛ ገንዘብ ነው የተሰበሰበውና ለምንድን ነው ይሄን ያክል መጓተት ያመጣው? በተለይ ደግሞ ከቶምቦላ ሽያጩ ጋር በተያያዘ ለምንድን ነው በተፈለገው ልክ መኬድ ያልተቻለው? እንግዲህ ሀሳባችን የነበረው ከሀዋሳ ከተማ ውጪም ይሄን እንደ ክልሉ በክልል በወረዳዎችና በክልል ባሉ በሪፎርም ከተሞችም እንዲሸጥ ነበረ ታሳቢ ተደርጎ የነበረው። ለዛ ደግሞ ያው የመንግስት ተሳትፎ መተጋገዝ ያስፈልግ ነበረ። ያ በተለያዩ ምክንያቶች በስራዎች መደራረብ ምክንያት ሳይሳካ ሲ ቆይቶ ጊዜው ደርሶ በተደጋጋሚ አራዘምን፣ እንዲራዘም ብሔራዊ ሎተሪን ጠየቅን። ብሔራዊ ሎተሪ ለሁለት ጊዜ አራዝሞ ከዚህ በላይ ማራዘም አይቻልም ስለተባለ የገዙ ሰዎችንም በተስፋ ዝም ብሎ ከማቆየት መውጣት አለበት የሚለውን ነገር ይዘን እጣው ወጥቷል። ይሄ 350 ሺውን የወጣው እጣው 150 ሺ መሸጡ ተረጋግጦ ብሔራዊ ሎተሪ ይሄን ኦዲት አድርጎ 350 ሺውን አምክኖ 150 ሺ መሸጡን አረጋግጦ በብሔራዊ ሎተሪ አዳራሽ እጣው ወጥቷል። እጣውን ለወጣላቸው የወጣላቸውን ሰዎች ለመሸለም የሚገዙ የተወሰኑ የሚገዙ የሽልማት እቃዎች አሉ። እነዚህን ለመግዛት ያው እየተዘጋጀን እያለን ቀድሞ መጀመሪያ የነበሩትና ሀሳቡ አብሮ ሲሰሩ የነበሩትና በሳቸው ፊርማ በዚግ አካውንት ውስጥ ያሉ ከንቲባ ከኃላፊነት ተነሱ። ሌሎችም ያው በተከታታይ ከሳቸው በኋላ የተሾመውንም ለማግኘት ሙከራ አድርገናል፣ አልተሳካም። አሁን ከአዲሷ ከንቲባ ጋር ሆነን ይህን የእጣ የወጣላቸውን ሰዎች በትልቅ ዝግጅት እንሸልማለን። ምንድን ነው ይህን ማድረግ፣ ለሌላው ጊዜ በታማኝነት የጀመርናቸውን ነገሮች መጨረስ እንደምንችል በህዝቡ ውስጥም አምሬታን ለመፍጠር ከህዝብ ጋር የሚሰሩ ስራዎች ናቸው። ይህን ለማድረግ በዝግጅት ላይ እንገኛለን በአሁኑ ሰዓት። ከዚህ ከታማኝነት ጋር በተያያዘ ግን ምናልባት ቶምቦላውን የቆረጡ ሰዎች ጊዜ እንደወሰደባቸው ያሳያል ይሄም ቀደም ብሎ እሱ ያነሷቸው እንደ ምክንያት የሚቀመጡ ናቸው። ነገር ግን አስቀድሞ ይህን ስራ መስራት የሚቻልበት መንገድ በተለይ ደግሞ የሀዋሳ ከተማ ከንቲባም ሹመት ከመጣ በኋላም በተመሳሳይ ይህን ነገር ተፈጻሚ ከማድረግ አንጻር የሄዳችሁበት ርቀት ለምንድን ነው በዚህ ደረጃ ወደ ኋላ መቅረት የቻለው? ምናልባት ከነገም ቶምቦላ ቢወጣ ወይም ሌላ ነገር ቢመጣ ማህበረሰቡን አስተባብራችሁ ነው እንደዚህ አይነት ስታዲየሞችን ግንባታውን ታጠናቅቃላችሁ ተብሎ የሚጠበቀው እና ታማኝነትን ከማግኘት አንጻር ግን ወደ ኋላ መቅረቱ ለምን አስፈለገ? በጣም ትክክል ነው። አንዱ የእጣው ከወጣ በኋላ እጣው የደረሳቸው ተሸላሚዎች ትኬቱን ማምጣት ነበረባቸው። እንትኑን፣ ቁጥሩን ይህን ቁጥር ደግሞ እኛ በአታሚው ድርጅት ፎርጅድ እንዳይሰራ የማረጋገጥ ኃላፊነት አለብን። ምክንያቱም በህዝብ ውስጥ በሰፊው እንደ በከተማ ዙሪያና ከተማ ላይ ነው የተሸጠው፣ ሁን ቅድም የገለጽኩት ቁጥር። ስለዚህ ይህንን ለማድረግ ጊዜ ፈልገዋል። ከዛ ጊዜውን ያንን ጨርሰን ስንመለስና የተለዩትን ስናዘጋጅ እንዳልኩ ቅድም እነገለጽኩት የከንቲባ መቀያየር ነው የገጠመን። በትክክል ነው ያ የተፈጠረው ነገር ከአቅም በላይ የሆነ ነው። እኛ ህዝቡንም በቶሎ ያለመፈጸማችን ይቅርታ እንጠይቃለን። ያው ከአቅም በላይ በሆኑ ሁኔታዎች በእኛ ቁጥጥር ስር ያለ በልማት ኮሚቴ ተሳትፎ ፈንድ ምክር ቤቱ ቁጥጥር ስር አይደለም ያለውና ከንቲባው የበላይ ጠባቂ ነው፣ ስራው የከተማ አስተዳደሩ ነው። ኃላፊዎች ባልተገኙበት መሸልምም ስለማይቻል ገንዘቡም በዛ ምክንያት ተይዞ ስላለ ሽልማቶችም ስላልተገዙ እነኝን እነኝን እናስተካክላለን እያል በነበረ ሁኔታ ነው እንግዲህ የከንቲባ መቀያየር ያጋጠመን። ቀሪውን ከዚህ በኋላ ባለው ነገር ሸልመን እንክሳለን የሚል ነገር ነው ያለኝ። ይሄ ነው ያለው ነገር። አቶ ዘሪሁን የመጨረሻ ጥያቄ ላደርገሎትና ምናልባት ቶምቦላው ይወጣላቸው ሰዎች በምን ያህል ጊዜ ሽልማታቸውን ያገኛሉ የሚለውን ጉዳይ እንዲያነሱልኝ ሀሳብ ልስቶት ከዛ በዘለለ ግን አምና በነበረው ስቴዲየሙ ምን ያህል ገንዘብ ሊፈጃል ተብሎ ጥናት ሲደረግበት እስከ አንድ ቢሊዮን ብር የሚጠጋ ገንዘብ እንደሚፈጅ ተነስቶ ነበር። እርስዎ ቀደም ብሎ እንዳነሱት ወደ ሰላሳ ሚሊዮን ብር ገደማ ብቻ ነው እስካሁን ድረስ በአካውንት ገቢ መሆን የቻለው። ይሄም በጣም ከፍተኛ ገንዘብ እንደሚቀርብበት ይታወቃል። ስቴዲየሙን ለማጠናቀቅ በዚህ አመት ስቴዲየሙን ብቁ እናደርጋለን ብላችሁም ቃል ገብታችኋልና ይሄንን ለመፈጸም ብዙ ገንዘብ ነው የሚያስፈልጋችሁ። በቀጣይ ይሄንን ስቴዲየምስ በፍጥነት ለመጨረስ በሚጠበቀው ደረጃ ለመጨረስ የገንዘብ ማሰባሰብ መንገዱን በምን መንገድ አስባችኋል የሚለውን ነገር አጠራርገው ይመልሱልን። በመጀመሪያ ደረጃ በቶምቦላው ሽያጭ ብቻ ስታዲየም እንገነባለን ብለን አልተነሳንም። አንዱ ድጋፍ ነው የሚሆነው፣ የልማት ስራዎችንም ከዛ ላይ ባሰብ ነው። ልክ ተሽጦልን ቢሆን እኛ መቶ ሚሊዮን ብር እንሰበስባለን ብለን ነበር። ከውጭ ቀሪ የሚመጡ ብሮችን ግማሹን ለስታዲየሙ ማሰሪያ፣ ግማሹን ደግሞ የልማት የተጀመሩ የልማት ስራዎችን መስሪያ ይሆናል ብለን ነው ቀድሞም የነበረን ፕላንና በቃል ደረጃ በዛ ነው ተግባባቱ የነበረው። አሁን ይሄ ስታዲየም ያው ከፍተኛ ገንዘብ እንደሚፈልግ ታውቆ እንደነገርኩህ በአገር አቀፍ በክልል እና በአቢይ ኮሚቴ የሚመራ ኮሚቴ ተዋቅሮ በደንብ እየሰራ ነው ያለው። አሁንም ከፍተኛ የሆነ የህዝብ ተሳትፎን ይፈልጋል፣ በተቀናጀ ማለት ነው። መንግስት፣ ህዝብ አንድ ላይ ሆኖ ሊሰሩ የሚችሉበትን ነገር ለዚህ ደግሞ ኮሚቴ ናቸው። መንግስትም የጊዜ ጉዳይ ካልሆነ በስተቀር ማለት ነው ይሄን በከፍተኛ ደረጃ እንደምታውቁት የክልሉ ህዝብ በስፖርቱ ስመጥር ነው። ህዝቡን ካንቀሳቀስን በቀላሉ ገንዘቡን አሰባስበን መስራት እንችላለን የሚል ነው። ሌላው የዚህ የተሸላሚዎች ክቡር ከንቲባው አሁን ነገሮችን ተረጋግተው ወደ ቢሮቸው ገብተው ስራዎችን ሲጀምሩ ሄደን የመጀመሪያ አጀንዳችን የቆሙ ስራዎች እንዲቀጥሉና ይሄኛው የተሸላሚዎች ቀርበው ሽልማታቸውን ሊያገኙ የሚችሉበትን ሁኔታ መወያየትና ከዛ በኋላ መሸለም ነው። ይሄ እንግዲህ ከ15 ቀን ባልበለጠ ጊዜ የተለየ ነገር ካላጋጠመን በስተቀር ከ15 ቀን ባልበለጠ ጊዜ ውስጥ እንሸልማለን ነው የሚለው። ይሄም ያው አዲስ ናቸው የመጡት ገና ስራዎችን በስርዓት ሊረዱም ይገባል። እሳቸው በሌለበት የተሰሩ ስራዎችም ስለሆኑ የተሰሩ ስራዎችን አይተው ሽልማቱንም እንዴት እንሰጣለን፣ በምን ደረጃ ነው የምንሰጠው፣ ያቀረቡ ሰዎች እንደማን ናቸው የሚለው ከእሳቸው ጋር ገምግመን ወደ መሸለም ነው የምንሄደው። በዚህ ሁለት ሳምንት ጊዜ ውስጥ ይህን እናደርጋለን የሚል ተስፋ ነው ያለኝ። አቶ ዘሪሁን ቃሚሶ የሀዋሳ ከተማ ልማት ተሳትፎ ፈንድ ምክር ቤት ሰብሳቢ፣ ከዚህ ከሀዋሳ ስቴዲየም ከሀዋሳ ዓለም አቀፍ ስቴዲየም ጋር በተያያዘ ለምናነሳ ያለው ጥያቄ በቀጥታ መስመራችን ላይ ተገኝተው ለሰጡን ምላሽ ከልብ እናመሰግናለን። በቀጣይም የሀዋሳ ስቴዲየም ያለበትን ደረጃ የተካተለን ለምናደርሰው መረጃ ቢሮችሁ ቀና ትብብር እንደሚያደርግልን ተስፋ እናድርጋለን። ለአሁን ግን ለነበረን ቆይታ ከልብ እናመሰግናለን። እኔም በጣም አመሰግናለሁ።